ስለ አንቀህ ወይም ቡክ ኦፍ ላይፍ ስለሚባለው መጽሐፍ ሰምታችሁ ይሆናል ብዬ አምናለሁ። አንቀህ ይሉታል ጥንታውያኑ። በተለያዩ የውጭ ሀገር ተማራማሪዎችና በሆሊውድ ፊልም ኢንዱስትሪ ውስጥ ሄሪ ፖተር በሚባል በተለያዩ ክፍሎች የሚቀርብ ተከታታይ ፊልምን የተመለከተ ሰው ቡክ ኦፍ ላይፍ ተብሎ የሚጠራውን አንድ የህይወት መጽሐፍ ፍለጋ ላይ የሚደረግ ተጋድሎና ውጣ ውረድን ሲፈልጉና ሲያስሱ ተመልክተናል። በተለያዩ ፕሮፌሰር የታሪክ ተመራማሪዎች የተቀናጀው በተጠና መልኩ የሚቀርበው ይህ ፊልም ተራ ልቦ ወለድ አይደለም። አሁ ይህ ተራ ልቦ ወለድ አይደለም። በእውነተኛው ዓለም ያለ የህይወት መጽሐፍ ፍለጋ የሚደረግ አሰሳ ነው። ወዳጆቼ እኔም ተንከራታች ነኝና ይህንን የህይወት መጽሐፍ ፍለጋዬን ይንም እየፈለግኩ እገኛለሁ እላችኋለሁ። ምናልባት የሄሪ ፖተርን ፊልም የተመለከተ ከዚህ እንደሚከተለው የመነገራችሁን የኔን የህይወት ጉዞና ውጣ ውረድ ምስክር ሊሆን ይችላል ብያምናለሁ። ምክንያቱም ስለ ህይወት መጽሐፍ የሚናገረው ነገር የኔ የህይወት አውድና የፍለጋዬ አንዱ አንኳር ነጥብ ሆኗልና ነው። ተንከራታሽ ነኝ፣ ፈላጊ ነኝ። ፈልጋለሁ፣ ሮጣለሁ። የአባቶችን አደራ ለመወጣት እዚህ ይዛላለሁኝ። በፍለጋዬ ሀበ ቅዱሳም ሀይበርዘ ይወስደኒ ሊተፍኖ ተጻድቃን በእንተ እግዚአብሔር መራዊ ወጥን ወእንተ ሰማይ ርግቤ ታሬኒ ፍኖቴ የሚል አስደንጋጭና ልብን የሚያሞቅ ጉዳይ አጋጥሞኛል። ወደ ቅዱሳን ማህበር የሚወስደኝ መንገድ በእግዚአብሔር መሪነት ጀምራለሁ። መንገዴንም የሰማይ ርግታ ታሳየኛለች። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ እንደምን ቆይታችሁኛል? ተመልሻለሁ። እኔ የጉዞ ታሪኮችን እንዳጋራችሁ በተደጋጋሚ በውስጥ መስመር እንደጠየቃችሁኝ ሁሉ ዛሬም ደግሞ እጅግ በሚያስደንቅና በሚደንቅ እንዲህም አለ እንዲህ በሚያስብሉ ጉዳዮች ላይ መጥቻለሁ። የህይወት መጽሐፍና ሌላ ጀምር የነበራቸው ታሪኮችን እንዲሁ ሳቀርብላችሁ በእርግጥ ብዙዎቹን ጠይቄ አባቶችንም አስፈቅጄ እንደሆነ ልታውቁና ልትረዱ ይገባል። ይህንን ለሰዎች በማጋራት ቀጣይ የህይወት መጽሐፍ ፍለጋ የወቅት ያጋጠመኝን ታምራትና ድንቅ ነገር እነግራችሁም አለሁኝ አብራችሁኝ ይቆዩ። እዚህ ታምራዊና ድንቅ ገዳም ብዙ ድንቅና አስገራሚ ታምራትን ስለሰማው ገዳሙ ላይ ያሉትን እያንዳንዱ ሁኔታዎች በአይኖች ማሰስ ጀመር ያለው። ከፍ ቢሉ አለት፣ ዝቅ ቢሉ አለት፣ ወደ ግራ ቢዞሩ ወደ ቀኝ ቢመለሱም አለት ይሆነ። ከአረጋዊ መኖክሴ ጋር እየተንቀሳቀስን ከአለቱ ስር ያለውን የቤተ ክርስቲያን ሀብታት ማሳየትና ማስረዳት ጀመሩ። ከመግቢያው በስተቀኝ በኩል የብዙ ቅዱሳን ሀጽም ። ሳይፈራርስ እስከነ ምስሉ ቁሞ ይታየኛል። ከአጽሞቹ ስር ሁለት ሴቴና ወንዴ የተባሉ የድንጋይ ደወል ተቀምጠዋል። ሴቴና ወንዴ የተባሉበት ምክንያትም የሚጮውት እንደ ሴትና ወንድ በተለያየ ድምፅ ቀጠንና ወፈር ባለ ድምፅ መሆኑ ነው። በስተግራና በስተቀኝ በቀስታ እየዞርኩ በአይኖች ሁኔታዎችን መመርመር ጀምር ያለሁ አያለውም የምፈልገው ጉዳይ ዚህ ላይ ብዬ ጠይቃለሁ ለራሴም። አረጋዊው መነኩሴ ኑ የዋሻውን መሄጃ መንገዱን ላሳያችሁ፣ ብለው ወደ ዋሻው ወሰዱን። ይህ ዋሻ ረቂቅ ሚስጥራዊና በርካታ ተአምራት የተፈጸሙበት እንደሆነ በአንድም በሌላ ምክንያት ሰምቻለሁኝ። በእርግጥ ሁሉም አይነገርም፣ ሁሉም አይገለጥም። ነገር ግን በተገለጠና በተነገረው ልክ እውነትን የምንሰማና የምናደምጥ ለትውልድ የምናስተላልፍ መሆን አለብን ብዬ ስለማምን ጉዳዩን በአጽንኦት እከታተል ጀመረም። ስለዚህ ዋሻ በሰፊው ከዚህ በፊት ከተለያዩ አባቶች ሰምቻለሁ። ታላቅ ኃይል ያለበት ድንቅ ቅዱሳን ቦታም እንደሆነም አውቃለሁም። ዓለም ላይ የማይገኙ ብዙ ድንቅ ድንቅ ነዋ የቅዱሳትንም በጉይ አቅፎ እንደያዘ እሙን ነው። አሁም ይህ ከምነግራችሁ በላይ ከመገልጽላችሁ በላይ በጣም ይረቀቀ ብዙ ታምራትን በአይኖቹ ያዩ ብዙ ሰዎች የሚመሰክሩለት ድንቅ ገዳም ነው። ይህ ታላቅ እጅግም ረቂቅ የሆነ የሚስጥር አፍታት የበረከቱበትና የበዙበት ቦታ በሁለት አናብርት እንደሚጠበቅ አውቃሉ። ሁለት ነብሮች አሉ ይባላል። ይሄ እውነት መሆኑን በምን ሳረጋግጣለሁ አልኩኝ። በእርግጥ በተለያዩ ቦታዎች በመሄድበትና በመጓዝበት ወቅት እንዲህ አይነት ጉዳዮች በአይኖቼ እያየሁ ምስክር መስክር ሁኜ ተናገድ ያለሁ። እጅግም የሚገርም እውነትም። ከዛ ባሻገር ስለ ቦታው ለማወቅ የፈለግኩት አንዳሽ ነገር አለም፣ ይህን ነገር ማወቅ አለብኝ። መቼስ ሁሉን ለወቅ ባይነቴ ደፈር ደፈር ማለቴ ምንም ከቅንነት ቢሆን ዋጋ ያስከፍለኛል። ጸጥ ያለው የዋሻ ዙሪያ ገባ ሰው በቡድን እየተራመደ እንኳን ከኮቴው ይልቅ የረገፉ ቅጠል ድምፆቹ የሚሰሙበት እጅግ ጸጥታም የሰፈነበት ነበረ። በዋሻው ውስጥ ሌላ ዋሻ ይገኛል። እዛ ማዶ ይታየኛል። ምንድን ነው ብዬ እጠይቃለሁ። ለራሴ ብዙ ጥያቄዎችን እጠይቃለሁ። መልሶችን ከማንም ላገኝ እንደማልችል እየተረዳው ሁኔታዎችን በጸሎት መከታተል ብቻ ሆነ ጉዳይም የዋሻ ወደ ዜና ማርያምና ወደ ወይን ዋሻ የሚወስድ መንገድ ነው። አስቡት ከምትመለከቱት ዋሻ ውስጥ ሌላ መንገድ የተሰራለት ረጅም ኪሎ ሜትሮችን ወደፊት የሚሰድ መንገድ ነው። በዚህ ብዙ ሚስጥራት የተፈጸሙበትና የተደረጉበት ምን ቢሆን ነው ብያሰብኩኝ። ነገር ግን እዚህ ዋሻ ማንም ሰው መግባት አይችልም፣ አው መግባት አይችልም አሉ አረጋዊው አባትም፣ ምክንያቱም በተደጋጋሚ ብዙ ሰዎች በድፍረትም ቢሆን ገብተው ብዙ ከባድ ነገሮች ገጥመዋቸዋል ብለው ቀጠሉም። ወደ ዋሻው ውስጥ የገቡ ሰዎች አንዳንዶቹም ገብተው እንደሚቀሩና በድፍረት እስከና ኃጢአቱ የሚገባም አረማዊ አንዳንዶቹም ደግሞ ከወጡ በኋላ አሟቸው እንደሚሞቱ ተናገሩ። የሚያደርገው ሰውም እንዲሁም ከዚህ በፊት የነበሩ ሰዎችም አጽም በየመንገዱ በየዋሻው ውስጥ ወድቆ እንደሚገኝ ማየታቸውን ገለጹልን። አባ ግን ምን ይሆን ውስጥ ያለው ብዬ ለመጠየቅ ዳዳኝ። ይቦክታ አንድ ወቅት ላይ ጸሐፊው ዶክተር አለማየሁ ዋሴ በመጽሐፎቹ ላይ የገለጠልን በዚህም ዋሻ ውስጥ እንደገባና የተንጠለጠሉ ታሪኮችን ሳይቋጭል እንደቀረ ልብልል ይገባል። የዋሻ ሌላም ከኔ ጋር የሚያገናኘው ሌላ ታምራሉ። እንደሚታወቀው እኔ አሳሽ ነኝ። እኔ ፈላጊ ነኝ። የተሰወረና የተደበቀ ለዘመናት ጠፋ ነገር አለ ከተባለ ሄዳለሁም እዛም እጓዛለሁም በህይወት መስዋዕትነት ድረስ እታገለዋለሁም ጠይቀዋለሁም። ይህንን እስክፈታው ድረስም የእውነት የእውነት የጸና መከራና ችግር ሊደርስብኝ ይችላል። ነገር ግን ወደፊት እጓዛለሁም። በፈለገ ወቅት ሳስስ ለዘመናት የቆየውት አንድ ሚስጥር ምናልባት መንገዱ እዚህ ጋር የሚያገናኝ የሆንን ብዬ የመጣሁበት አንዱና ዋናው ታሪኬ ነው። አንቀህ ነው ነገሩ። ቡክ ኦፍ ላይፍ ይሉታል፣ በተለይ በሆሊውዱ ሰፈር። ቡክ ኦፍ ላይፍ ብዙ ታሪካዊ አንድምታዎች ተሰጡት የሚነገረው ታላቁ መጽሐፍ ነው። የህይወት መጽሐፍ ታላላቅ ደራሲያን የተጠበቡበትም በፍለጋቸው ወቅት ወደ ኢትዮጵያ ገዳማትን ሸንቆጥ ያረጉበትም በዛም ሚስጥራዊ በሆነ አነጋገራቸውና ቅንያዊ ይዘት ባለው የድርሰት ታሪካቸው ሚስጥርን ያስቀመጡበትም ይነ ሄሪፖተር የተወና የትወና አውድ የታየበት ዘ ቡኮፍ ላይፍ ወይም አንቅህ የሚለው መጽሐፍ ፍለጋ የህይወት መጽሐፍ አንቅህ፣ ቡኮፍ ላይፍ ሚስጥር፣ እውነታና የህይወት መጽሐፍ ፍለጋ ያሳሳይን በታላቁ የሚያገናኘው አንዳች ነገር እንዳለ ተጠቁሜ ነው ወደዚህ የመጣሁትም። አው ወደዚህ አንድ እውነት አለም፣ አንድ መስመር አለም፣ ከዚህ ይሁን ከሌላ አንድ ፍንጭ ግን አገኛለሁ ብዬ በልቤ ሀሳቦችን ይዤ በአይኖች ቃኘዋለሁ፣ ምልክት ፈልጋለሁ። በዚህ ጉዳይና በተለያዩ አስደናቂ በሆኑ ጠፉ፣ ተሰወሩ ወይም ደግሞ እንደ አፈታሪክ የሚነገሩ ማንነታዊ ሳቢዎቻችንና ታሪኮቻችን ላይ የተወሰነ የማውቃቸው ነገሮች ስላለም። ስላለ እጅግ ሕሊና የንሰባስቤ አረጋዊ አባን መከተል ጀምር ያለው አይናቸው ከርጅና ብዛት ሊጠፋ የቀረበም፣ ጽማቸው ወርዶ ከደረታቸው የደረሰም፣ እጅጋ እርግና የተጫናቸው ጉሮሯቸውን ከፍተው ቃላት ለማውጣት የሚቸገሩም። ያረጁ አባታችን ይናገራሉ። በዘመናቸው ብዙ ሚስጥርን ያወቁና የጠነቀቁ እንደሚሆኑ ገብቶኛል፣ ተረድቻለሁ። ምናልባት እኒህ ሰው ሚስጥራቸውን የሚያጋሩት አደራቸውን የሚሰጡት ሰው ትውልድ አጠው የሆንን እላሉ አውላሉ። ማለትና ማውራት፣ ማሰብና መጨነቅ የሁል ጊዜ ህይወት ይሆኗልና በየመሄድበትና በየመጓዝበት እንዲሁ ያው ቀጠሉ። እኔ አረጋዊ አባት ይህንንና የመሳሰሉትን ነገር ሲያሳዩን ቆዩና ወደ ግዙፉ አለት ስር ወደ ተለጠፈው የዋሻ ደጃፍ ተጠጋን። በራ ይሉት መስኮት የተንጠለጠለ ከአለቱ ከፍ ያለ ነገር ግን እንደ መግቢያም የሚያገለግል በር ነው። ከዚህ ዋሻ ማንም ሰው መግባት አይችልም ብለው ቀጠሉ። በሎ ልጆች፣ በሎ እንግዲህ ከዚህ ቦታ ብዙ መቆየት አይቻልም እንሄድ በሉ በሉ በሉ እንሂድ እያሉ ሰዎቹ መሰብሰብ ጀመሩ። እንዲህ ብለው ከዋሻው መግቢያ ቶሎ እንድንሄድ ፈለጉና አንድም ሰው እንዳይቀር እያሉ ወደ ውጭ በኩል ሰውን እየገፉ ወሰዱት። ከዚህ መካከል አንድ ትኩረቴን እጅግ የሳበኝና በጆሮዎቼ ስሰሞ የነበረው ከዋሻው በስተግራ ከቀኙ መጋረጃ ጀርባ የነበሩ የአረጋዊ መነኩሴ ሊነግሩን ያልፈለጉት አንዳሽ ነገር እንዳሉ ተረድቻለሁም። አንዳች ነገር አለ እዚህ። መንፈሴ የሚነግረኝ የሚወሰውሰኝ አለ አለ አለ የሚል ነገር አለም። አሁም አንድ ነገር አለም። ሁሉን ለወቅ የሚለው ሳይገልኝ አይቀርም። ሁሉን ነገር ለመረዳት መሞከር ሳያጠፋኝ አይቀርም። ነፍሴ ትቃትታለች ሁሌ። ያንን ነገር ካላወኩት ቅለፍ አጣለሁኝ ከክፋት ያልሆነ ከቅንነት ከተንኮል የዋለውን በደግነት ተሸሸገን ለማወቅ ሁሌም ምዳዳለሁኝ። ምንድን ነው እዚህ እኔ አረጋዊ አባት ሊነግሩኝ ያልፈለጉት ነገር አለ? እንዲ ብዬ ወደ ኋላ ለመቅረት ወሰንኩም። እሳቸው ሁሉንም ሰው ከኋላ ሆነው እየገፉ ወደ ውጭ እንድንወጣ ሲያደርጉ ቆዩም። እኔም ከኋላ በመቅረት ያን ነገር ለማየት ፈለግኩና ወደ ኋላ ቆምኩም። እነሱም ከኔ እንደራቁ ተመለከትኩም። ያ ያጓጓኝ አንዳሽ ነገር ድምፅ በጆሮዎች እያቃጨለ ያስቸገረኝ ከቀዩ መጋረጃ በስተጀርባ ያለው ምንድን ነው አልኩኝ። ከዚህ ቀደም ከአመታት ቀደም ብሎ ወደ ሰሜን አቅንቼ ባለሁበት ሁኔታ እንዲህ ያሉ ምልክቶች ተነግረው ነበረ። ምናልባት ይህ ቀን ዛሬ ይሆን ብዬ ነው ችግሮችን ልጋፈጥ ነገሮችን ለወቅ እንዲሁም ሚስጥራትን ልግለጥ ብዬ ወደዚህ ኋላ የቀረሁትም ማየት ፈልጊያለሁ። አረጋዊ መኖኩሴ ከኔ ርቀውን እንደሄዱ አረጋግጬም ወደ ቀዩ መጋረጃ በቀስታም ተጠጋሁኝ። በቀይ መጋረጃ የተሸበበም በዋሻ ውስጥ የተቀመጠም አደራ የተቀበል ነው ትውልድ የሚፈልገው አደራ አለ ነበር ያሉኝ የሰሜኑ አባት፣ ታላቁ መናኝ፣ ታላቁ ባላደራ፣ ታላቁ ሰው። ለዚህም ነበረም የነገሩኝ ነገር ከነገሩ ጋር ተገናኘና፣ ይህንን ነገርማ ማየትና መረዳት አለብኝ። ምናልባት ከውስጡ ያለው ነገር ለሕይወቴ የሚጠቅመኝ፣ መንገዴን ሁሉ የሚመራኝ አንዳች ነገር ሊሆን ይችላል ብዬ እንድገምት ያደረግኝ በዋሻው ውስጥ በቀይ መጋረጃ ለዘመናት ተሸብቦ የተቀመጠ አለም እርሱን አግኘው ነበር ያሉኝ እኒያ ሴሜናዊው ከቅዱስ ያሬድ ከተራራው አምባ የሚኖሩት በብቱና እና በንጽህና በቅድስና ተጠብቀው ለሀገርና ለህዝብ የሚኖሩት አባት አደራ ነበር ያነም ቀስ ብዬ ወደ ቀዩ መጋረጃ ተጠግቻሉ። ልቤ እወጣ የምትወድቅ ያክል የልብ ምቴ ጨምሯል። እጅግ በጣም ፈርቻለሁ። ጌታዬ ሆይ እባክ ከድፍረት አትይብኝ፣ ችኩልነቴና ሁሉን አወቅ ባይነቴ እንዳያጠፋኝ እባክ ጌታ ሆይ ይላለሁ። ሁሉን አወቅ የሚለው አባዜ ተጠናውቶኝ ቢቸገር እንጂ አንተስ ካልፈቀድ፣ በምክንያት አስወጣኝ አታሳየኝ ብዬ ጸሎቴን አድርሼ ወደ ቀዩ መጋረጃ እጄን ሰድ እንደገና በድንጋጤ መልሳለሁ። ከስንት ፍርሃትና ድንጋጤ በኋላ እጄን ሰደድ አደረጉም እጄ እጅግ በጣም ይንቀጠቀጥብኛል። ቀስ አድርጌ ገለጥ ሳደርግ ላይን የሚከሰት ምስል አልታየ፣ ዓይኔ የሸፈነኝ ዓይኖቼ ብርሃንን መቀበል አልቻሉም። ፍርሃቴ ጨምሮ በድጋሚ እጄ እየተንቀጠቀጠ ልከፍት ወደ መጋረጃው ሳስጠጋም አንዳች ነገር ትከሻን ያዝ አደረገኝ። እንደ መቃጀት ብዬ ዞርኩኝ። አረጋዊ መነኩሴ ናቸው። እኒያ እጃቸው የሚንቀጠቀጥ፣ አንደበታቸው የሚረገበገብ፣ አይኖቻቸው የጨመጨሙ ቅድስና የሚኖሩት አረጋዊ አባት እጅግ በጣም ነው ይገረመኝ። እርሳቸው አይናቸው የደከመ መነኩሴ ሲሆኑ ከኋላ እንደቀረሁ እንኳ አላዩኝም ብዬ ነበርም፣ እንዴት ተመልሰው መጡ እንዴትስ ተመልሰው ወደ እኔ ሊመጡ ቻሉ? እንዴት እስከዚህ ቦታ መኖሬን አወቁ ብዬ ጠየቅኩኝ። አረጋዊ አባት ወደ ጆሮዬ ጥጋ ብለው እዚህ ምን ትሰራለህ ልጄ አሉኝ። አረጋዊው መነኩሴም ቀጠሉ ቀጠሉ፤ ልጄ ስለዚህ ቦታ ምን ታውቃለህ? ምንስ ሊገጥም እንደሚችል አታውቅምን? ብለው በመገረም ፈገግ ብለው አንገቴ ርቅፍ አድርገው አየ ልጅ ነገር ብለው ወሰዱኝ። የፍርሃት ብርኖስ ተጭኖኝ ስለ ሁኔታው ከአረጋዊ መነኩሴ መስማትን ጓጉቻለሁ። አረጋዊ መነኩሴ ቀጠሉና እጃቸውን ወደ ዋሻው መግባብር እየጠቆሙ ይህኮ ወደ ቅዱሳን ማኅበር የሚወስድ ሚስጥራዊ መንገድ ነው እና ማንም ሰው ሊገባበት አይቻለው ብለውኝ ወደ መቅደሱ ገቡም ምፊት የማርያም በየደነገጥኩኝ ከዚያው ካለሁበት ፈዝዬና ደንዝዤ ቀረሁኝ። እንዳልኳችሁ የህይወት መጽሐፍ

ነበር ያሉኝ በቀልድ በሰልም ቁም ነገር። አበ ቅዱሳ ማኅበር ዘይወስደኒ ሊተ ፍኖተ ጻርቃን በእንት እግዚአብሔር መራዊ የጥነው በእንተ ሰማይ ርግብ ታሪ እኒ ፍኖቴም። ወደ ቅዱሳ ማኅበር የሚወስደኝን መንገድ በእግዚአብሔር መሪነት ጀምራለሁ። መንገዴንም የሰማይ ርግብ ታሳየኛለች። ቼ ቢለውም ከአባ ተስፋ ማርያም ከጎጁ አባታቸው ጀርባም ታላቁ ዛፍ ስር የተጻፈው ቃል ነበረም። እኔ አረጋዊው ቃል ይደገሙልኝ ወደ ህሊናዬ ብዙ ጥያቄዎች ይወጡ ይወርዱብኝ ጀመረ። ሆኖም ግን ምንም ነገር እንዳልተፈጠረ ለራሴ ለመንገር አልቻልኩም። ታላቁን አረጋዊውን አባት ከመቅደስ እንደገቡ ቀርተውብኛል። ከእርሳቸው መልስ እንፈልጋለሁ። ያልተፈቱልኝ እልፍ ጥያቄዎች ያላገኘኋቸው መልሶች እንዲሁም የሚያባዙኝ እውነቶች ዛሬም ያንከራተቱኛል። እኔ እውነትን ሻለሁ። ሁሉ ነገር እየተደባበቀና እየተሰወረ ዘመኔንና ወጣትነቴን እየበላ ይገኛል። ከኒህ አባት እውነታውን አውቅ ዘንድ እግዚአብሔር ውይርዳኝ እርዳኝ ብዬ እማጸናለሁ። ከውስጥ የልህ ለብኝ ማሸነፍ አለብኝ ፍልጌ ማውጣት አለብኝ ማግኘት አለብኝ መርጓዝ መሮጥ መሮጥ ማሸነፍ አለብኝ የሚል መንፈስም ከውስጤ የላይም፣ እንደ ትውልድ የሚያስቆጨኝ እንደ አደራ ተረካቢ የሚያቃጀኝና የሚያንከራትተኝ አንድ እውነት ስላለኝ ነው። ነገር ግን ሚስጥሮች ሚስጥሮችን እየወለዱ ታሪኮች ሌላ ታሪኮችን እያፈሩ መውጫ መንገዶች ሁሉ እልፍ መንታ መንገዶችን እየሰሩብኝ መቋጫ የሌለው ጉዞ መዳረሻ የሌለው መንገድ ይሆንብኛል። ተስፋዬን ያስቆርጠኛል። አንዳንዴ ተነስ፣ በርታም፣ አደራን ተወጣም፣ ፈልግ ኳትን ተንከራተት ሲለኝ እነሳና ዞር አለሁኝ። ድንገት ነገሮቹ ሲወሳሰቡ መውጫ ቀዳዳ ሳጣም የኦቴ አደጋ ውስጥ እንደወደቀ ሲገባኝ ለምን ሳልተው ምላለሁ? የአባቶች አደራ ቃል ደግሞ ይታወሰኛል። መባዘኔ፣ መቸገሬ፣ መጨነቄ እየበዛ ይመጣል። አንዳንድ ጊዜ ደግሞ የተስፋ ቃል ይውጠኛል። እንደገና ወደፊት ተራመድና ተጓዝ የሚል የተስፋ ቃል በጆሮዎች ያቃጭልብኛል። ዛሬ እኒህን አረጋዊ አባት ይህንን እውነት ሊነግሩኝ ይገባል። ይህንን እውነት ማወቅ አለብኝ። ምን ለማለት ፈልገው ነው? ቅዱሳን ማህበር ዘይወስደኒ ሊተፍነው ተጻርቃን በእንተ እግዚአብሔር መራሂ ውየጥ ንበበንተ ሰማይ ርግብ ታሬኒ ፍኖቴ። ወደ ቅዱሳን ማህበር የሚወስደኝን መንገድ በእግዚአብሔር መሪነት ጀምራለሁ፣ መንገዴንም የሰማይ ርግብ ታሳየኛለች የሚለውም በተደጋጋሚ ሀሳብ ከተለያዩ ቦታዎች ይህንን ቃል ሰማሁት። ይህ ከአባ ተስፋ ማርያም ከጎጆ አባታቸው ጀርባ ከታላቁ ዛፍ ስር የተጻፈው ቃል ነበረ። ይሄ የማይፈታ ሚስጥር ቆቀልሹ የበዛ ህይወት መሰለኝ። እርሳቸውን እፈልጋለሁ የወጡ ዘንድ አጸላለሁ። ከበቀደሱ እንደገቡ ቀርተውብኛል። አንገቴና ቅርቅሬ ጌታ ሆይ ለምን የሚል ጥያቄ እየጠየቅኩኝ እሳቸውን ይመጡ ዘንድ ጠብቅ ጀመረም ልጄ እስካሁን አልሄድክምን? አሉ ይመጡና፣ አዎ አባቴ ስቃይና በዛችሁት እኮ። ወይ ንገሩኝ፣ ወይ ተውኝ፣ ልኑርበት፣ ወይ አሳትፉኝ፣ ወይ ደግሞ አርቁኝ፣ ወይ በደንብ አርጋችሁ ያዙኝ፣ ወይ ደግሞ ልቀቁኝ፣ ልኑርበት አልኳቸው። ሀይ የልጅ ነገር ብለው ፈቀቅ አሉና ለማንኛውም ወደ ወይን ዋሻ ወደዛ ተጓዝ ምናልባት ከዛ አንዳንድ ነገሮችን ታዋቂ ይሆናል አሉኝ። ወደየት አልኳቸው። እዚህ ወደ አቡነ ተክለ ሃይማኖት ዋሻ፣ ወደዛ እስኪያቅና ምናልባት እኛ አረጋዊ አባት አሉ፣ ለብዙ ዓመታት እዛው የኖሩ ጻድቅ ሰው፣ ከእርሳቸው አንዳንድ ጥያቄን ጠይቅ። እግዚአብሔር ከፈቀደ እርሳቸው የሚነግሩ ነገር ይኖራል። ይዞ ጠንከርበል እንጂ መቼ ህይወትን መንገድ ጀመርካትና ብለው በመስቀላቸው አሳልመው ላኩኝ። እኔም ጉዞዬን ወደ ታላቁ ዋሻ ተክለ ሃይማኖት አደረግኩኝ። በዛ ደግሞ ያየሁት የሰማሁት የገጠመኝና ለማመን የሚከብደው ጉዳይ አቀርብላችኋለሁ። እጅግ ታምር የሚያሰኝ ለማመን የሚከብድ በሚስጥራዊ ቦታ ውስጥ ገብቼ ቅዱሳን ድምፅ የሰማሁበትም ከዛም የእነርሱን ቅዱስ የሆነውን የዘየር መስዋዕትነት የሚያቀርቡትን እጣን ከዋሻው ስር ያሸተትኩበትም አናበርቱን ያየሁበትም እጅግም ረቂቅ የሆነውን ሚስጥራዊ ጉዳይ ነግራችኋለሁም። በመላው ዓለም የምትገኙ ውድ አድማጭና ተከታታዮች ቀጣዩን ክፍል ይዤላችሁ በቀጣይ ፕሮግራም እመለሳለሁ። ይህንን ድንቅ የሆነውን የአባቶቻችንን ረቂቅ እውቀትና ሚስጥር የሚገለጥበትን ይህንን ገጽ ይህንን ቻናል ለመላው ዓለም ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ይደርስ ዘንድ አጋሩ ትላለሁኝ። ላይክ ስታደረጉት፣ ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ እያደረጋችሁ፣ ሸርም እያደረጋችሁ ለሰዎች ስታጋሩ የተሻሉ ሀሳቦች የሚቀርቡበት ታላላቅ የሆነ አስደናቂ ጉዳዮችን የምናደርስበት አጋጣሚዎች ይሰፋሉ። እና ኃላፊነታችሁን ተወጥላሉ። ይህንን ቀጣይ ፕሮግራም ደግሞ ይዤላችሁ የምቀርብ ይሆናል። ሰላም ተሆኑ ዘንድ ለሁላችሁ እመኛለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉም